የመጣችሁም በደንብ ሰውም ያወቃት በሁለቱ ጸብ በአንዱ አለምና በጫላ ጸብ ጊዜ ነው፣ ግን ያለችው እንጂ ድሮ አላውቃትም አልደብቅሽ። ከዛ በኋላ እኔ የምለው ልጁ ጓደኛ ሆኖ ነው ፍቅረኛ ሆኖ ነው እኔ ገራ እጮኛ በቃ ወደ መጋባት ደረጃ ነው ማስበው እኔ እንጂ ምንም በጣም እንደሚወዳት አይነት ነው የምታዩ። በዛም አሁን በሁለቱም ችግር ላይሆን ይችላል እኮ በሁለት በፍቅርም ብቻ ላይ ላይሆን ይችላል። የቤተሰብ ኬዝ ይኖራል። ብዙ ነው የምትመዡ ኬዝ ገብቶሻል ወይ? ደግሞ ይሄ እሱ አርቲስት ትልቅ አርቲስት ስለሆነ ማለት ነው። የሆነ የሆነ ነገር ተጣልተው ወይ እሱን ከሚያጣ ራሲን ባጠፋ ይሻላል ብላም ተጣጥፍታም አረ በእናታችን ሁን እዚህ ጋር እንፍረድ። እግዚአብሔር ፌስቡክ ላይ እኔድ ጉዱን እንሰማለን። ታሳዝናለ። ለምን ስቀል በጣም ነው ወላ ያሳዝናል። እኔ ልጅቷን ብቻ ላይ ኪራ በዚህ ውስጥ በዚህ ስድስት አመት በእውነት ነው የምላችሁ እንደ ሰው እንደ ኦሮሞ በጣም ይከፋኛል ማለት እየሆነብን ያለውን ሳስብ አንዳንዴ ለምን ዋዋ ለምን አይከፋም እንዴ ወገኔ ነች እኮ አንቺ ሪዝን ገብቶሽ አላረም ይሄንን ሄ ነው ገብቶሽ አዋ ለምን መሰለሽ ይሄንን እኮ ህይወት ነው ባለ ጊዜ ተረኛ የሚሉኝ ታውቂያለሽ ይህንን ህይወት ኢማጅን እንግዲህ ይቺ ልጅ ልብስ ለብሳ ቪዲዮ ስለሚታይ ምናምን ምቾት መስላቸው ሮሞላኩ የተመች ማድረገውን ነው የሚያስቡ እሱ እኮ የሚያመኝ። ግን እኮ ከልጁ አጠገብ በጣም ነው የምታምረው፣ ወላ አብሮ ሲቀመጡ። እኔ አሁን ተነስጄ ሉለድ በቃ ፊራ ኢትዮጵያ ውስጥ ሞት ድንገት ሆኗል። ግን እኮ እናንተ ቀኗ ደርሶ ሃይማኖት፣ እንዲነሽ ሰላም ብያለሁ ሁላችንም። አረ ምን ተፈጥሮ ምን ጉድ ነው! እኔ እኮ ገና መግባቴ ነው፣ አሁን ማለት አልሰማሁም። እኔም እዚህ ላይ ብለውኝ ነው የሰማሁት። እና ምን ተፈጥሮ ነው? ኤርሚም እያለቀሰ ነው። ምንድን ነው? ለኤርሚ ደግሞ እንደ ሀገር ነው የሚያለቅሰው ነው። ገባ ፌስቡክ ደሳ ላይም ኮስቶታል። ታውቂያለሽ፣ በጣም መንኩ መረጃ ይኖራቸዋል እነሱ ደግሞ፣ በደንብ የምር ራሷን አጥፍታ ነው ይባላል እንጂ አናውቅም። ማሌት እየተባለ ነው መረጃ ማስረጃ የለም። ግምት ነው እየተባለ ነው። ግን ያው አሁን አንዳንድ የሚገባሽ ኮ ፊራ መኪና አደጋ ህመም ቢሆን ይወራ ነበር። አሁን ዝግት ያለ ነገር ነው ያለው። ጠረጥሬ ያደረግሻል። እኔ ልጁን አልጠራጠርም። የሆነ ነገር ከፍተዋል ይሆናል እንጂ ብዙ ነገር አለ ሰላምሽ። አንዳንዴ ደግሞ መገመትም ያስቸግራል። ገባ ልጁን አልጠራጠርም ማለት አንችልም። እሱ የፖሊስ ጉዳይ ነው፣ ፖሊስ የሚያጠራው ጉዳይ ይሆናል። በምንኬዝ ራሷን አጠፋች በምንኬዝ የሚለውን የፖሊስ ጉዳይ ነው። መላምት ብቻ ነው እኛ ምን ፈጥረው ይሆናል ብቻ በሚል ነው እንጂ ሁ መረጃ ነው አካባቢ ላይ ያለ አጠገቢ ያለ ሰው ነው እንት ሊያደርግ የሚችለው መላምት ነው እንጂ ማን ያደረገ ነው። ሁለተኛ ደግሞ ሌላ ቺት አልጎባት ሌላ ፍቅረኛ ይዞባት ራሷን መቆጣጠር አቁቷት ሊሆን ይችላል። ይህም ደግሞ ሊያስደርግም ይችላል ብዙ ሴቶች ላይ የሚታይ ነገር ነው አዎ እኔም እኮ ያልኩት ይሄን ነው በብዛት እኛ የምንጎዳው ለፍቅር ነው ወይ ሜ

ሰው ግን በሰላም ነው። ሰው ለነበሩ መጽሐፉ ላይ እኛ ፊቷን አይተን ማንበብ እንችላለን። ምንም አንልም። ፊቷን አይተን ማንበብ እንችላለን። በጣም አሪፍ ሀሳብ ነው የተናገረችው እውነት ለመናገር

ፎቶ አለጠፋ ምንድን ነው ብዬሽ፣ ከዛ ራ ስታወራ በቃ ደንግቼ፣ በኢየሱስ ስም ደግሞ የሰፈሬ ልጅ እኮ ነው። ተማንጀ ጠየቁ ፊራ አሁን መጣሁ። ገና አልታወቀም። ከፎቅ ላይ ወርቃ ነው እየተባለ ነው አሉኝ። ከተማው እንዳለ ተረብሸዋል። ለኛ ጋር ነው። የት ነው? አዲስ አበባ ነው ክፍለ ሀገር? እሱ ሐረር ሐረር ጌ እኮ ናት። አባቷ ወለጋ ነው። አባቷ የሻቦ ሰው ነው። እናቷ ወለጋ ናት። እንትን ታኳለክ ዳሯ ቦና ያ እና የእናቷ እናት ሞልጌ ዳሯ ቦ በድንገተኛ ምናምን አናውቅም የዛ ሀገር ሰው ናቸው። እዛ ጋር አሁን እኮ ለምን እዛ ሄዶ እኮ ደሞ ልክ እንዳዩ ነገር አጀንዳ ቤት ከፍተው እኮ እንትን ሊሉ ነው ሌላ ነገር እ ቤት ከፍተው አጀንዳ አድርገው ሊያወሩበት ነው ሌላ ነገር አ እም ደንግጫለው እ እዚህ ሚ የተጫወትን ነው መተው ሲደጋገም ጊዜ እንደውም ሀቲመና የሚለውን ራሳቸው ሁሉ በዚህ ደረጃ ማለት ነው በቃ እናቱ ምናምን ነው የመሰለችኝ እ አንዱ ዓለም እናት እንዳለው አላውቅም እያልኩኝ መልስ ሰጣሉ ማለት ነው ዘፋኙ አንዱ ዓለም ጎሳ አንድ ላይ አንድ ቤት ነው የሚኖሩ ሌላ ምንም የሚባል ነገር የለም እርኩስ መንፈስ የተወጋየውን ኢትዮጵያውያን ሴቶች ላይ ገብቷል። እርኩስ መንፈስ ደግሞ እኮ በአንጃው የዚያ ሰፈር ልጆች በመድኃኒት እራሳቸው የሚያጠፉ ስንት ልጆች የዛሬ የአምስት ዓመት ምናምን እንደዚሁ የእሱ አኩያ ቆይ ፊንፊንዴ አይደለ እንደ የሚኖሩት እዛ ፊንፊንዴ ትኖር እንጂ ሀረርጌ ናት። ጨርቆራችሁ አይ ምትኖሩ እዛ ነው የሞቶቹም እዛ መስሎኝ አዎ ፊት የሞተችው ግን አረንጌ ነች። መቻራ ሚጨታ ይባል ሀገር የሚጨታች ነት የሰፈር ልጅ ነ እልህ እኮ ነው እንደሚያደርገው። ግን እልህኛም ልትሆን ትችላለች። አናውቅም አናውቅም። ሴጣን ነው የምንለው፣ ነፍሴ ማር፣ ሌላ ምን እንላለን? ሴጣን ነው። ይኸውልሽ እራስሽን አለመቆጣጠር እራስሽን አለመቆጣጠር የሚመጣ እንደዚህ አይነት ይውልሽ የሞት ውሳኔ ራስሽ ላይ ስትወስኝ ሴጣን ከስር ይሆንና ገፋፍቶ ገፋፍቶ ገፋፍቶ ገፋፍቶ አዋቅቦ አዋቅቦ ነፍስሽ እንዲወጣ ያደርጋል። በ በዛ ሰዓት ይውልሽ እንዲህ አይነት አደገኛ ውሳኔ ጭራሽ ልታስቢ አይገባም። ከመጣ ወደ ፈጣሪሽ መጸለይ ገባሽ። የዛን ሰዓት ሴጣን መዋጋት ነው ያለብሽ። ባለሽ እምነት ከእግዚአብሔር ጋራ ጸሎት ማድረግ ነው ያለብሽ እንጂ እንደዚህ አይነት ውሳኔ በእርግጥ እያንዳንዳችን ቤት ውስጥ ምን ችግር አለ፣ ምንድነው የተፈጠረው፣ ምንድነው የሚለውን ዲቴይሉ ነገር ካየን ብዙ ችግሮች ይኖራሉ። ግን ለሞት ሊያበቁ የሚችሉ ቀድመ ሁኔታ ሊያስቀምጥ የሚችል ለሞት የሚያበቃ ነገር አለ ብያ ላስ ችግር ሊኖር ይችላል፣ መከራ ሊኖር ይችላል፣ ኑሮ ወድነት ሊኖር ይችላል። ብዙ በህይወትሽ ውስጥ በቃ ብዙ ነገሮች ብዙ ችግሮች የማትወጫቸው ነገሮች ሊኖሩ ይችላል። እነዛ ሁሉ ነገሮች ሊቀረፉ የሚችሉ በጊዜ ብዛት ሊቀየሩ የሚችሉ ነገሮች እንጂ ህይወት እስከ ማጥፋት ደረጃ የሚያደርሱ ነገሮች አሉ ብዬ አላስብም። ደግሞ እንደዚህ ነው ጭንቀት ሰማችሁ ወይም

ሆኔ ካላገባ ጫጋንዴ ሰው ብቻ እስከመቼ ድረስ ነው ሰው ሀገር ብቻ የሚኖረው እስከመቼ ድረስ ነው የሚባለው ነገር አለ። በቃ ሁሉ ነገር እግዚአብሔር ሲል ነው ያለሽው ነገር አፖርቹኒቲ ተጠቀሜ ነገር በቃ ካላገባሽም ልጅም ባይኖርሽም በሌላ ነገር አስብ። ከዚህ ውጭ ደግሞ ወደፊት የሚገፋሽ እንደዚህ ቢያደርግ እኳ እንደዚህ ደስተኛ ሁ መኖር ይችላለ። አይንድ ናዝር ወይ በእውነት ፎቅ ላይ ነው እራሱ ጣለች ነው የሚባለው። አስክሬኗ ሆስፒታል ነው ያለው። ሆስፒታል አልወጣም። ከዚህ ውጭ ምንም ሌላ መረጃ የለም። እኔ የሚገርምሽ አንድ የማስታውሰው ትምህርት ቤት አብራር የምትማር የነበረች ልጅ ሁልጊዜ ስድስተኛ ክፍል ትደግማ ትልቅ የዛሬ አመትም አታልፍም፣ የሚመጣው አመትም አታልፍም፣ የሚመጣው አመትም አታልፍም። በቃ በዚህ በትምህርት ንዴት ብቻ እረፍት እኮ ወተን ማለት እዛው ግቢ ውስጥ እንደዚህ ስድስት ያክል የሚማሩ እና ስምንት ያክል ሰባተኛ ምናምን የሚማሩ እንደዚህ በክፍል ምናምን ነገር ተለያይተናል እና ኦልሬዲ ጀስት አውቃታለሁ። በአንድ ቦታ ነው እንደዚህ ወንዝ ምናምን ነገር ሻወር ልንወስድ ልንታጠብ ምናምን ምን፣ እናቴ ትሙት በደቂቃዎች ውስጥ በደቂቃዎች ውስጥ ማለት በደቂቃዎች ውስጥ አይቻት ዞር ስል የሆነ ድምፅ ሰምቼ ተመልሼ ስመጣ ራሷን ውስጥ ባህር ውስጥ ባህር አለ እና እንደዚህ ከድንጋይ እየዘለልን እንትን የምንልበት

ማለት ከባልና ከምስት አልፍ ወንድም ማማች ሄት ና ወንድም እንድም የሚታይ ሰዎች ናቸው። በጣም ነው የምግባቡ። የተፈጠረ አላቅም አላወለም፣ ግን በጣም የሚግባቡ በጣም የምትስማሙ ሰዎች ናቸው። ከዛ ውጭ ያለው አለም ምን እንደተፈጠረኝ አናቅም። አሁን እኛ ይኸውልሽ፣ ይኸውልሽ ቦኒ እኛ እንደምንገምተው አለ መች ልጅ ቤት ውስጥ እንትን ብሏት ልትሞት ትችላለች። ጋ የተለያየ ምክንያት አለ። ሰው ምራቅ እንትን ብሎት ሊሞት ይችላል። እኛ ጊዜ እንደ ሴቶች ማወቅ ያለብን የሆነ ነገር ራሳችን ላይ እውነት እንዳሉ ከፎቅ ራሷን ወርውራ ከሆነ ይቺ ልጅ እውነት ከሆነ እንደ ሴቶች እንደ ሴት እና ስትወጣለች አላህ ያለቀን ነው የሚወጣ ነ በእርግጥ ዛሬ በቃ ቀንሽ ዋ በቃ ካለ ትሞቻለች። ተኝተሽ ነው አለቀ። ግን እኛ ራሳችን ላይ መወሰን እንደዚህ ቾክልን ምናምን ለሚያልፍ ለሚያልፍ ቀን ብለን የማያልፍ የራሳችን ላይ የምንሰራ ሰዎች ብንረጋጋ ቆም ብለን ብናስብ፣ ክርስቲያን ከሆነ ወደ ቤተ ክርስቲያን ወደ ቸርች የሆነ ውስጥሽ ሰላም ካልተሰማች ወደ እምነትሽ መሸሸግ። ሌላ ጊዜ እንደፈለሽ ብትኝ ራሱ ውስጥሽ ከተጎዳ ውስጥ የሆነ ነገር ካለ ወደ አምላክሽ መሸሸግ ነው የሚያዋጣን። እንዳችን ትምህርት እንደሆነን ማለት ነው። ትክክል የሆነ ላይ ብስጭት ብላ ይህን ነገር ካደረገች እንደዛ ለሌላ ለሌላ ትምህርት እንዲሆን እንደዛ በእምነታችን ብንሸሸግ ጥሩ ነው ምለው